ሰላም ውድ የቻናላችን ተከታዮች እንኳን ወደ ዛሬው አስደናቂ ጉዞአችን በሰላም መጣችሁ እያለን። ዛሬ የሰው ልጅ በምህንድስና ጥበቡ ተፈጥሮን በመግራት ለራሱ ዘርፈ ብዙ ጥቅሞችን ያበረከተባቸውን በመጠንና በአቅም እጅግ ግዙፍ የሆኑ አስር የዓለማችን ግድቦችን ልናስተዋውቃችሁ ነው። ጉዞአችንን ከአስረኛ ደረጃ ጀምረን እስከ አንደኛ ደረጃ ድረስ በመሄድ እነዚህ ግድቦች በስፋታቸው፣ በሚይዙት የውሃ መጠን፣ በሚያመነጩት የኤሌክትሪክ ኃይል መጠን፣ በሚፈጥሩት የአሳ ምርትና ሌሎች የስራ እድሎች እንዲሁም በታሪካቸውና በሚያበረክቱት ዘርፈ ብዙ አስተዋጽኦ እንዴት አለማችንን እየቀየሩ እንዳሉ አብረን እንቃኛለን። ተዘጋጅታችኋል? እንግዲያውስ ከቁጥር አስር እንጀምር።

የተገነባው ይህ ግድብ ግንባታው የተጀመረው በታላቁ የኢኮኖሚ ድቀት ወቅት በ1931 ዓ ም ሲሆን በ1936 ተጠናቀቀ። ወደ 221.4 ሜትር የሚጠጋ ቁመትና 379 ሜትር ርዝመት ያለው ይህ ግዙፍ የኮንክሪት አርች ግራቪቲ ግድብ የተገጠመለት የኃይል ማመንጫ አቅም 2080 ሜጋዋት ሲሆን በዓመት በአማካኝ 4.2 ቴራዋት ሰዓት የኤሌክትሪክ ኃይል ያመነጫል። ለካሊፎርኒያ፣ አሪዞና እና ኔቫዳ ግዛቶች የመስኖ ውሃ ከማቅረቡና የኮሎራዶን ወንዝ አጥፊ ጎርፍ ከመቆጣጠሩም ባሻገር የፈጠረው ሌክ ሚድ የተባለው ግዙፍ የውሃ ማጠራቀሚያ ለመዝናኛ ለጀልባ ጉዞና ለአሳ ማስገር በተለይ እንደ ስትራይፕድ ባሉ አሳዎች ላይ ያገለግላል። ይህም ለቱሪዝም እና ተያያዥ አገልግሎቶች በርካታ የስራ ዕድሎችን ፈጥሯል። የግድቡ ጥገናና አስተዳደርም ቀጣይነት ያለው የስራ ዕድል ይሰጣል። ወደ አፍሪካ ስንሻገር በዝርዝራችን ዘጠነኛ ደረጃ ላይ የሚገኘው የግብፅን ሕይወት የቀየረው አስዋን ሀይዳም ነው። ከ1960 እስከ 1970 ዓ ም የተገነባው አስዋን ሃይዳም 111 ሜትር ቁመትና ከ3.8 ኪሎ ሜትር በላይ የሚዘልቅ ርዝመት ያለው የምድር ሙሌት ግድብ ነው። የተገጠመለት የኃይል ማመንጫ አቅም 2100 ሜጋዋት ሲሆን በዓመት እስከ 10 ቴራዋት ሰዓት የሚደርስ የኤሌክትሪክ ኃይል ያምነጫል። ይህም ለግብጽ የኢንዱስትሪ እድገት ወሳኝ ነው። ከግድቡ በስተጀርባ የተፈጠረው ናስር ሐይቅ እስከ 132 ቢሊዮን ኪዩቢክ ሜትር የሚደርስ ውሃ መያዝ የሚችል ሲሆን ከፍተኛ የዓሣ ምርት ምንጭ ሆኗል። በሺዎች የሚቆጠሩ አሳ አጥማጆችና ተያያዥ የንግድ ስራዎች እንዲፈጠሩ አስችሏል። የግድቡ ዋነኛ ጥቅም የግብፅን ግብርና ከወቅታዊ የናይል ሙላት ጥገኝነት አላቆ አመቱን ሙሉ እስከ ሶስት ጊዜ ምርት እንዲሰበስብ ማድረጉ ሲሆን ይህም በሚሊዮኖች ለሚቆጠሩ አርሶ አደሮች ቀጣይነት ያለው የስራ ዕድልና የምግብ ዋስትና አስገኝቷል። በአፍሪካ ዛምቤዚ ወንዝ ላይ በዛምቢያና ዚምባብዌ ድንበር በሚገኘው ካሪባ ገደል ላይ የተገነባው ካሪባ ግድብ ስምንተኛ ደረጃን ይዟል። ዘ ካሪባ ዳም ኢዝ አ ኮንክሬት አርች ዳም ኮንስትራክትድ አክሮስ ዘ ዛምቤዚ ሪቨር ኦን ዘ ቦርደር ቢትዊን ዛምቢያ አንድ ዚምባብዌ ከ1955 እስከ 1959 ዓ.ም የተገነባው ይህ 128 ሜትር ቁመትና 579 ሜትር ርዝመት ያለው የኮንክሪት አርች ግድብ በዓለም ላይ በይዘቱ ትልቁን ሰው ሰራሽ ሐይቅ በመፍጠር ይታወቃል። የካሪባ ሐይቅ እስከ 185 ቢሊዮን ኪዩቢክ ሜትር ውሃ የሚይዝ ይህ ግዙፍ የውሃ አካል ለሁለቱም ሀገራት ዛምቢያና ዚምባብዌ ከፍተኛ የኤሌክትሪክ ኃይል ያቀርባል። የሁለቱ ሀገራት የኃይል ማመንጫዎች አጠቃላይ የተገጠመ አቅም ከ1626 ሜጋዋት በላይ ሲሆን በዓመት በአማካኝ ከ6-7 ቴራዋት ሰዓት ያመነጫል። የካሪባ ሐይቅ በተለይ ለካፔንታ አሳ ንግድ ከፍተኛ አስተዋጽኦ ያደርጋል። ይህም በሺዎች ለሚቆጠሩ ሰዎች የሥራ እድል ፈጥሯል። በተጨማሪም አካባቢው በዱር እንስሳትና በመልክዓ ምድራዊ ውበቱ የቱሪስት መስህብ በመሆን ለሆቴሎች፣ ለጎብኝት፣ አስጎብኚዎች፣ ለሌሎችም ተያያዥ አገልግሎቶች የሥራ ዕድል አስገኝቷል። አሁን ደግሞ ወደ አውሮፓ እንዝልቅና በዝርዝራችን ሰባተኛ ደረጃ ላይ የሚገኘውን በስዊዘርላንድ ቫሌ ካንቶን አልፕስ ተራሮች ልብ ውስጥ የተገነባውን ግራንዴ ዲክሰንስ እናያለን። ከ1950 እስከ 1961 ዓ ም የተገነባው ይህ ግድብ 285 ሜትር ቁመትና ወደ 700 ሜትር የሚጠጋ ርዝመት አለው። 400 ሚሊዮን ኪዩቢክ ሜትር ውሃ ማጠራቀም የሚችል ሲሆን በዋናነት የሚያገለግለው ለሃይድሮ ኤሌክትሪክ ኃይል ማመንጫነት ነው። አራት የኃይል ማመንጫ ጣቢያዎችን በመጠቀም የተገጠመለት አቅም 2069 ሜጋዋት ሲሆን በዓመት በአማካኝ 2 ቴራዋት ሰዓት የኤሌክትሪክ ኃይል ያመነጫል። በተለይ ለከፍተኛ ፍላጎት ጊዜ ይህ ግድብ ከፍተኛ የሰለጠነ የሰው ኃይል ለጥገናና ለአሰራር ይጠይቃል። የአሳ ምርት እዚህ ግባ የሚባል ባይሆንም ግድቡ ራሱ የምህንድስና ድንቅ በመሆኑና በአስደናቂ የተራራ ሰንሰለቶች መከበቡ ለቱሪስቱ አስተዋጽኦ ያደርጋል። ይህም የጎብኚዎች ማዕከል፣ የኬብል መኪናና የእግር ጉዞ መስመሮችን ያካትታል። እነዚህም ተያያዥ የስራ ዕድሎችን ይፈጥራሉ። ወደ መካከለኛው እስያ ስንመጣ በታጂኪስታን የባክሽ ወንዝ ላይ የተገነባው ኑሬክ ግድብ በዝርዝራችን ስድስተኛ ደረጃ ላይ ይገኛል። ከ1961 እስከ 1980 ዓ ም ባለው ጊዜ ውስጥ የተገነባው ይህ 300 ሜትር ቁመትና 700 ሜትር ርዝመት ያለው የምድር ሙሌት ግድብ 15.5 ቢሊዮን ኪዩቢክ ሜትር ውሃ መያዝ የሚችል የኑሬክ የውሃ ማጠራቀሚያን ፈጥሯል። የተገጠመለት የኃይል ማመንጫ አቅም 3015 ሜጋዋት ሲሆን በአመት በአማካኝ 11.2 ቴራዋት ሰዓት የኤሌክትሪክ ኃይል ያመነጫል። ይህ ለታጂኪስታን የኤሌክትሪክ ፍላጎት ከ70% በላይ ያሟላል። ከኃይል ማመንጨት በተጨማሪ ለአካባቢ ሰፊ እርሻ መሬቶች በተለይ ለጥጥ ልማት የመስኖ ውሃ በማቅረብ በሚሊዮን ለሚቆጠሩ አርሶ አደሮች የስራ እድል ፈጥሯል። የውሃ ማጠራቀሚያው በአካባቢው ደረጃ ለአሳ ምርትም ማስተዋጽኦ ያደርጋል። የግድቡ ጥገናና የኃይል ማመንጫ ጣቢያው አሰራርም የሰለጠነ የሰው ኃይል ይጠይቃል። በደቡብ አሜሪካ በቬኔዙዌላ ካሮኒ ወንዝ ላይ የተገነባው ጉሪ ግድብ በዝርዝራችን አምስተኛ ደረጃ ላይ ተቀምጧል።

በአማካኝ ከ45 እስከ 50 ቴራዋት ሰዓት የኤሌክትሪክ ኃይል ያመነጫል። ይህ ግድብ ለቬንዚዮላ የኢንዱስትሪ ልማት በተለይም ከፍተኛ ኃይል ለሚጠቀሙት እንደ አሉሚኒየም እና ብረታ ብረት ያሉ ኢንዱስትሪዎች እድገት መሰረት በመጣል በርካታ ቀጥተኛና ቀጥተኛ ያልሆኑ የስራ ዕድሎችን ፈጥሯል። ምንም እንኳን ዋና ትኩረቱ ኃይል ማመንጨት ቢሆንም የጉሪ ሐይቅ ለአካባቢያዊ የአሳ ምርትና ለመዝናኛ እንቅስቃሴዎችም ያገለግላል። የምህንድስና ግዙፍ ስራዎች ወደሚበዙባት ቻይና ስንመጣ በጅንሻ ወንዝ ላይ የተገነባው ዥሉ ኦዱ ግድብ በዝርዝራችን አራተኛ ደረጃ ላይ ይገኛል። ወደ 285.5 ሜትር ቁመትና 700 ሜትር ርዝመት ያለው ይህ የኮንክሪት ድርብ ከርብ አርች ግድብ 12.67 ቢሊዮን ኩቢክ ሜትር ውሃ የመያዝ አቅም አለው። የተገጠመለት የኃይል ማመንጫ አቅም 13860 ሜጋዋት ሲሆን በዓመት በአማካኝ 64 ቴራዋት ሰዓት ንጹህ የኤሌክትሪክ ኃይል ያመነጫል። ከኃይል ማመንጨትና ከጎርፍ ቁጥጥር በተጨማሪ የግድቡ ግንባታና ቀጣይነት ያለው አሰራር ለከፍተኛ የሰለጠኑ መሐንዲሶችና ቴክኒሽያኖች የሥራ ዕድል ፈጥሯል። የውኃ ማጠራቀሚያው የአካባቢውን ስነ ምህዳር በመቀየር ለአንዳንድ የአሳ ዝርያዎች መኖሪያም ቢሆንም ዋና ትኩረቱ ግን የኃይል ምርትና የጎርፍ መከላከል ላይ ነው። የቻይና የምዕራብ ምስራቅ ኃይል ማስተላለፊያ ፕሮጀክት ቁልፍ አካል በመሆኑ ለኢንዱስትሪ ልማትና ለከተሞች መስፋፋት አስተዋጽኦ ያደርጋል። በደቡብ አሜሪካ በፓራና ወንዝ ላይ በብራዚል እና ፓራጓይ ድንበር ላይ የሚገኘው ኢታይፑ ግድብ በዝርዝራችን ሦስተኛ ደረጃ ላይ ተቀምጧል። 196 ሜትር ቁመትና በአጠቃላይ ወደ 8 ኪሎ ሜትር የሚጠጋ ርዝመት ያለው ይህ ግዙፍ መዋቅር 29 ቢሊዮን ኪዩቢክ ሜትር ውሃ የመያዝ አቅም አለው። የተገጠመለት የኃይል ማመንጫ አቅም 14000 ሜጋዋት ሲሆን በአመት በአማካኝ ከ90 እስከ 100 ቴራዋት ሰዓት የኤሌክትሪክ ኃይል ያመነጫል። ይህ ለፓራጓይ ከ90% በላይ የኤሌክትሪክ ፍላጎቷን ሲሸፍን ለብራዚል ደግሞ ወደ 15% ያቀርባል። የግድቡ ግንባታና ቀጣይነት ያለው አሰራር ለሺዎች የሚቆጠሩ ቀጥተኛና ቀጥተኛ ያልሆኑ የስራ ዕድሎችን በሁለቱም ሀገራት ፈጥሯል። ይህም ከኃይል ማመንጫ ስራዎች እስከ ጥገና አስተዳደርና ቱሪዝም ድረስ ይዘልቃል። የኢታይፑ የውሃ ማጠራቀሚያ ለአሳ ምርትና ለመዝናኛ እንቅስቃሴዎችም ያገለግላል። በሁለት ሀገራት መካከል የተሳካ የትብብርና የጋራ ተጠቃሚነት ምሳሌ በመሆኑም ይታወቃል። እንደገና ወደ ቻይና እንመለስና በጂንሻ ወንዝ ላይ በቅርቡ ስራ ከጀመሩት ግዙፍ ግድቦች አንዱ የሆነውን ባይሃታንን እናያለን። ይህ የምህንድስና ድንቅ ስራ በዝርዝራችን ሁለተኛ ደረጃ ላይ ይገኛል። ወደ 289 ሜትር የሚደርስ አስገራሚ ቁመት ያለው የኮንክሪት ድርብ ከርብ አርች ግድብ ሲሆን 17.9 ቢሊዮን ኪቢክ ሜትር ውሃ መያዝ ይችላል። የተገጠመለት የኃይል ማመንጫ አቅም 16000 ሜጋዋት ሲሆን በዓመት በአማካኝ 62.4 ቴራዋት ሰዓት ንጹሕ የኤሌክትሪክ ኃይል ያመነጫል። ባይሃታን በዓለም የመጀመሪያ የሆኑ 16 ባለ 1 ሚሊዮን ኪሎዋት ጄኔሬተሮችን በመጠቀም ይታወቃል። የዚህ ግዙፍ ፕሮጀክት ግንባታና አሰራር በከፍተኛ ቴክኖሎጂና በሰለጠነ የሰው ኃይል ላይ የተመሰረተ በመሆኑ በመህንድስና በቴክኖሎጂና በአስተዳደር ዘርፎች በርካታ የስራ ዕድሎችን ፈጥሯል። የንጹህ ኢነርጂ ምንጭ በመሆን የካርበን ልቀትን በመቀነስ ለአካባቢ ጥበቃ አስተዋጽኦ ያደርጋል። የውሃ ማጠራቀሚያው ለአካባቢያዊ የአሳ ዝርያዎች መኖሪያነት ቢያገለግልም ዋነኛ ትኩረቱ የኃይል ምርትና የጎርፍ መቆጣጠር ላይ ነው። እናም በመጨረሻ በጉጉት ስንጠብቀው የነበረው በዝርዝራችን አንደኛ ደረጃ ላይ የምናገኘው በሁሉም መመዘኛዎች ማለት ይቻላል የዓለማችን ትልቁ ግድብ የሆነውን የቻይናውን ሶስቱ ገደላማ ግድብ ነው። በያንትዜ ወንዝ ላይ የተገነባው ይህ የምህንድስና ድንቅ ስራ 185 ሜትር ቁመትና ከ2.3 ኪሎ ሜትር በላይ የሚዘልቅ ግዙፍ የኮንክሪት ግራቪቲ ግድብ ነው። ከግድቡ በስተጀርባ የተፈጠረው የውሃ ማጠራቀሚያ እስከ 39.3 ቢሊዮን ኩቢክ ሜትር የሚደርስ እጅግ በጣም ግዙፍ ውሃ የመያዝ አቅም አለው። የተገጠመለት የኃይል ማመንጫ አቅም 22500 ሜጋዋት ሲሆን ይህም በዓመት በአማካኝ ከ90 እስከ 110 ቴራዋይት ሰዓት ኤሌክትሪክ ማለት ነው። ዋነኛ ጥቅሞቹ የአንት ዜን ወንዝ አጥፊ ጎርፍ መቆጣጠር፣ የኤሌክትሪክ ኃይል ማመንጨትና የመርከብ ትራንስፖርትን ማሻሻል ናቸው። እነዚህ ሁሉ ተግባራት በሚሊዮኖች ለሚቆጠሩ ሰዎች ቀጥተኛና ቀጥተኛ ያልሆነ የስራ እድል ፈጥረዋል። ይህም ከግንባታ ከኃይል ማመንጫ አሰራር ከመርከብ ትራንስፖርት ከቱሪዝም እስከ ተያያዥ የንግድና የአገልግሎት ዘርፎች ድረስ ይዘልቃል። የውሃ ማጠራቀሚያው ለአሳ ምርት አስተዋጽኦ የሚያደርግ ሲሆን ምንም እንኳን በአካባቢ ስነ ምህዳር ላይ ያሳደገው ተጽዕኖ አከራካሪ ቢሆንም። ውድ ተመልካቾቻችን፣ ዛሬ ከአስረኛ እስከ አንደኛ ደረጃ ድረስ ያየናቸው ግዙፍ ግድቦች የሰው ልጅ ተፈጥሮን በመግራትና ሀብቷን በመጠቀም ረገድ ምን ያህል መራቀቅ እንደቻለ የሚያሳዩ ናቸው። እነዚህ ግዙፍ መዋቅሮች ለኃይል ማመንጫ፣ ለጎርፍ ቁጥጥር፣ ለመስኖ፣ ለመጠጥ ውሃ አቅርቦት፣ ለአሳ ምርትና ለበርካታ የስራ ዕድሎች መፈጠርና ከፍተኛ አስተዋጽኦ ቢያበረክቱም ከአካባቢያዊና ማኅበራዊ ተግዳሮቶች ነፃ እንዳልሆኑ መገንዘብ ይገባል። የምህንድስና ጥበብ ከጊዜ ወደ ጊዜ እየተራቀቀ ሲሄድ፣ ወደፊትም መሰል ግዙፍ ፕሮጀክቶችን ከዘላቂ ልማትና ከአካባቢ ጥበቃ ጋር አስተሳስሮ መስራት ወሳኝ ይሆናል። ስለተከታተላችሁን ከልብ እናመሰግናለን። ይህ ቪዲዮ መረጃ ሰጭና አዝናኛ ሆኖ እንዳገኛችሁ ተስፋ እናደርጋለን። በቀጣይ ምን አይነት ይዘት ይዘንላችሁ እንድንቀርብ እንደምትፈልጉ በአስተያየት መስጫው ላይ ጻፉልን። ላይክ ሼርና ሰብስክራይብ ማድረግ እንዳትረሱ።